ምንድን ነው የገረመች ስትሉ አልሚዬና ብሩኬ ብዙ ሰዎች ሊያጣላቸው ይፈልጋሉ፣ ሊያለያዩዋቸው ይፈልጋሉ። ብሩኬም ገልጾት ነበረ እንግዲህ ቪዲዮ ላይ። እኔ እስከ መጨረሻ ነው የሰማሁት፣ ቪዲዮ ላይ ማለት ነው፣ ብሩኬ ላይ ገብቼ ማለት ነው። ሊያለያዩንም ሊያጣሉንም የሚፈልጉ ብዙ ሰዎች አሉ፣ ግን የእነሱም እኛ ቦታ እንሰጥም ለምን እንደሆነ አላቅም ብዙ ጊዜ ብዙ ነገር ጫንት አለብን ግን፣ እኔ አውቀ ነው ማሳልፈው ብሎ ተናግሯል። ብሩኬ ማለት ነው እና ሀኒዬና ብሩኬ እንግዲህ አንድ ላይ ሆኖ እሱን ፓስፖርቷን እንዲሰጣት የጨቃጨቀችው በብዙ ነገር መጥቶ ነበረ። ብዙ ነገር ተጨቃጭቆ ነበረ። ብዙ ቦታ ደርሶ ነበረ። እሱን ለመስጠት መጥቶ ጠርተዋት ነበረ። መጣች እንግዲህ። እሱ ደግሞ ብራንክ ሊያረጋት ያው ተጓደኛ ጋር ተነጋግሮ ነው የመጣው እንደማያውቅ ሰው የሆነው እንግዲህ። እራት ልጋብዝሽ ምናምን አላት በአጭሩ ስነግራችሁ ማለት ነው። ቪዲዮ ይረዝመባቸዋል ብዬ ነው እንግዲህ፣ በአጭሩ ማለት ነው። እራት ልጋብዝሽ ምናምን አላት። እራት አልጋብዝ፣ ይህን ትምህርት የሁሉም ሰው ትምህርት የሚሆን ነው። ገባችሁ? የሁሉም ሰው ማለት ነው። ያለ የእናተ የምታውቁት እውነት እውነት ጓደኛችሁ እንጂ እራት እሺ ብላችሁ እንዳትሄዱ። እራት ጥሩ አይደለም። እራት ከሄዳችሁበት ብዙ ነገር ያጋጥማል ማለት ነው። ወይ ምሳ ወይ ቁርስ በቃ ወይም ምሳ ወይ ቁርስ። አዲ ግን እራት እውነት ነው። ማንም ሰው ጋር እራት ልጋብዛችሁ ብላችሁ ቢወስዳችሁ እሺ እንዳትሉ ማለት ነው። እና ልጋብዝ ስላት እኔ አላስብም ቁርስ ብትል ምሳ ብትል ይገባህ ነበረ፣ እንዴት እራት ትለኛለህ? አለችው አንሚዬ ማለት ነው። እሱ ደግሞ ለምንድን ነው ለምን እሺ አትኝም ስላት ብሩኬን አይናኑ ስታይ ለምንድን ነው አይኔን ብታየኝ? ከፈለሽ አትሄጅም ኮስተር ብሎ ማለት ነው እንደማያውቅ ሰው ሆኖ ማለት ነው ሂጂ ሂጂ አላት። ከለ እንዴ ለምንድ ነው አንተ ነህ ኮ የጠራኸኝ። እኔ እሱ ጠርቶኝ ነው እንደ መጣሁት አንተነህ ልጁ ግን ተጠርጥራለች ሆነ ቦታ ማቅህ ይመስለኛል አቀሃለሁ አለች ልጁ ማለት ነው ስላት እንጃ አንቺም እዚህ ሰፈር ለምን መጣች? አላት ብሩኬ ጠርቶኝ ይሄን ስትል ብሩኬ ምን እኔን ታየኛለሽ? ምን ይሄን ትያለሽ? አላት ማለት ነው። ከዚህ አራት ልጋብዝ ስላት አንተስ እንዴት በሱ ፊት እንዴት አራት ጋብዘኝ ትለኛለህ እንዴት አራት ትለኛለህ አለ። ብሩኬ ደግሞ አውጥቶ ያው እውቃቸው ብራንክ ለማድረግ ስለሆነ እኔ ልሂድልሻ እኔ ስላለሁ አንተ ፈርተሽ ነው እኔ ልሂድልሻ አላት። ቤስ እዬ ደግሞ ለምንድን ነው የምትሄደው አንተ ደሞሳ አንተ እኮ ጠራኸኝ አለችው ማለት ነው። ሲጀመር እሱ ትቶት ሲሄድ ተሱ ጋር ገጠሙ ማለት ነው። ከልጁ ጋር ሲገጥሙ በምን ተጋጠሙላችኋለሁ ዛሬ በቃ እሺ እራት እንቢ ካልሽኝ ምሳ ጋብዝሻለሁ፣ አላት አልሄድም ጭራሽም አልሄድም ብላ ድርቅ አለች ማለት ነው። ሴት ልጅ ራት ራት ክብሯ የምጠብቅበት ነው። እንዴት ነው ራት ልጋብዝሽ የምትለኝ? ምሳ ብትል ቁርስ ብትል ይገባ። ይሄ ሁሉም ሰው ትምህርት ቢሆን ነው ወላሂ፣ በጣም ጥሩ ነገር ነው ማለት ነው። ማንም ሰው ጋር ራት ልጋብዛችሁ ብሎ ቢወስታችሁ እሺ እንዳትሉ። ከዛ ሌላ ቦታ ነው የምወስዳችሁ ማለት ነው ወላሂ፣ እሺ እንዳትሉ ማለት ነው። ጠዋትና ቁርስ አለ ቀን ነው ማለት ነው። ግን ማታ ላይ እኔ ገምቼ ሳያወት አነጋገሯ በጣም ነው ደስ ያለኝ ማለት ነው። እቺ ልጅ በጣም ቅመም የሆነች ፍልቅልቅ የሆነች ጣፋጭ የሆነች ልጅ ናት ማለት ነው። ማሻአላ ትምህርት የዚህ ዚህ ያገለግላል። አይ ጊፍቲ እንግሊዘኛ እንኳን አንድ ፊደል ያውቃትሽ። ይህን የዚህ ዚህ ይጠቅማል ትምህርት ማለት ነው። ብዙ ነገር ትማሩበታላችሁ ማለት ነው። ከዛ ጎትቼ አስገድጄ ነው የምወስድሽ፣ አለ አረባከ አለችው። እሱ አንፈራችሁም፣ ፊት አንሰጠችውም ማለት ነው። እንዴት ነው ምትወስደኝ አለችው ማለት ነው። ከዛ እሱ ደግሞ ከዛ እሱ ደግሞ ለምንድን ነው አንተስ እንዲህ ምትለኝ ብላ ተፈጅራ እንትን አለች። ከዛ ለካ እሱ ብረን አድርጓት ነው ተናደው ነው በትናንትና እንትና ወደ የተፈጠረው ነገር ብሩኬ ተናደው ነው ማለት ነው። የተናደደውበት መገኛት እናንተ ታቁጣላችሁ ማለት ነው። እሱም አልፈራም። ያው በጣም ነው የተናደደው። ከዛ በኋላ ያው ያላት ነበረ፣ አልገባትም እንጂ ገና እንትን እልሻለሁ ገና ታለቅሻለሽ ምናምን ያላት ነበረ ማለት ነው። ከዛ በኋላ ልጁ ማለት ነው እንትን ብራንክ እንደሆነ ያው እሱ አልገባትም። እሱ ግን ያው ተዋውቋል ማለት ነው። ከዛ ብሩኬ ደግሞ እኔ አላትና እዛ ቀን የሰራሽኝ መለስኩኝ ብሎ ሁለታቸውን ገጠማቸው ማለት ነው። ከዚያ ስር ቁጥርሽን ስጪኝ ስላለ ያሰጥ ማለት ነው። ከዚያ በኋላ ተናዳ ማለት ነው ስር ቁጥርን ያሰጥሃለው። ና ና ና ና፣ ብሩኬ ቀና ና እና ብዙ ጊዜ ብሩኬ እና አልሚዬ ለመለያየት ብዙ ነገር ይፈጥራሉ፣ ብዙ ነገር ይሰራሉ። እንደዚህ አይነት መሰራት የለበትም፣ እንደዚህ አይነት መፈጠር የለበትም። እና ብታርፉ ይሻላችኋል። ብሩኬ እና አልሚዬ ልታጣሉ የምትመጡት ቆንጠን ብትሉ፣ ሰካን ብትሉ ይሻላችኋል። እነሱ መቼም አይለያዩም። ሲሄዱም አንድ ላይ ነው፣ ሲሞቱም አንድ ላይ፣ ሲበሉም አንድ ላይ ነው እላችኋለሁ። ዛሬ ቪዲዮን ይህን ይመስላል። በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ